እንዴ እንዴት እንዴት ነው የሚያደርጋቸው? ምንም ስነ ስርዓት የሚባል ነገር አልፈጠረባቸውም። ሰብሊ ከማኙ ሰዎች ጋር ነው የተነካካ ነው። እኔማ ከመናደር የተነሳ ጸጉራቸውን እጄ መንጨት ነበር የፈለኩት፣ ግን ምን ያደርጋል፣ በቶሎ ሄዱ። በቃ ሩዋንዳ ላድርገው ነበር የፈለኩት። ቆይ ግን ሰብሊ እንዴት አስችሉ ይዝማልሽ? እኔማ ከተናገርኩኝ በጣም ስሜታዊ ስለመሆን ሌላ ነገር እንዳይፈጠርና ነገሩ እንዳይባባስ ብዬ ነው እንጂ ብናገር ማ ምን እንደሚፈጠር በደንብ ታውቂያለሽ ሮዚ ግን ቆይ እነዚህ ሴቶች ከኛ ምንድን ነው የሚፈልጉት? ቆይ ለምንድን ነው የሚከታተሉን? አይዞች ሰብል፣ እንዴ ችግራቸው ከኔ ጋ ነው ከንቺ ጋ ምንም አያገናኘው፣ ፍሪ ራስሽ። እንደ ተፈላጊ ነው አይደል የሚታዩ? ሁሉም ነገር ከንቺ ጋር የሚገናኝ ነው የሚመስልሽ? በቃ ሁሉም ነገር ለአንቺ እንደዛ ነው አይደል? ቆይ ከአንቺስ ቢሆን ምንድን ነው የሚፈልጉት? እኔ ምንም አልገባኝም። በእርግጠኝነት የዛ የሳሚ ፈላጊዎች ናቸው። እኔ ተቀናቀንኳቸው መስሏቸው ነው እንደዚህ የሚሆኑት። ታሚ አፍቃሪሽ ያለቃሽ ልጅ ልጅ ነው አፍቃሪ ሳይሆን በእልህ የሚያሰቃየ ልጅ ነው። ሁለቱም ያው ነው። ቆይ እሱ አንቺን ስለፈለገሽ ነው እነሱ እንደዚህ በቅናት ተንጨርጭረው የመጡት አይገርምሽም? ሰብለ ኧረ፣ አንቺ ብቻ ተወዳጅ፣ አንቺ ብቻ ተፈቃሪ። ወንድ ልጅ ለጊዜ ስሜት ብቻ ስለፈለገሽ አለምን ገዝቶ የሰጠሽ ነው የሚመስልሽ አይደል? ምን ነው ሰብሌ ዝም አልሽ? እኔማ ያለቃሽ ልጅ እንደዚህ የሚያስጨንቅሽ ከሆነ ቆይ ለምን ለልዑሌ አንነግረውም? ከዛ ኮ የሆነ መፍትሄ እናገኛል። አያያይ ሰብለ እንዴ፣ እንደዚህ አይነት ነገርማ በፍጹም አይሆንም። በስህተት ልዑሌ እንዲያውቅ አልፈልግም። እንዴ ሰብሊ እንዴ ለምን ሮዚ? ቆይ እሺ ልት ሆነ እንዴ ያምሻል እንዴ ሰብሊ ቆይ ዛሬ ምን ሆነሻል? ምንድን ነው የምታወሪው? ቆይ እኔ የምላደርግ ሮዚ እኔ ኮ ልዑሌ እንዳይሰማ ስትይኝ ጊዜ ነው። ሰብሊ እውነት አንቺ እኔን ስታውቂኝ ጀምሮ እኔ እንደዚያ አይነት ሰው ነኝ? እንደዛ ነው። ዊ ሮዝዬ በእናትሽ አትፍረጅብኝ እኔ እኮ ሁኔታው በጣም ስላስደነገጠኝ ና ስላስፈራኝ ነው እንጂ እኔ እንደዚህ ልናገርሽም እንድታደርግ ፈልጌ አይደለም በቃ እንደሚሆን እንደሚሆን እናደርገዋለን አት አትጨናቂ አሁን ስለ እነዚህ ስለማይረቡ ሰዎች እያሰብን ጊዜያችንን አንግደል ልክ ነሽ ሰላም፣ እንዴት ዋላችሁ? ሰላም ነው አለቃ። መኪናዬን እንድታጥቡ ልኝ ፈልጌ ነበር። ችግር የለውም፣ ሰላሳ ደቂቃ ብቻ ስጠን፣ ፏር ገን እንመልስልሃለን። አዎ ከሰላሳ ደቂቃ በኋላ መተ መውሰድ ትችላለህ። ፏ ነው የምናደርግልሽ። አይ እኔ እንኳን ሄድ አልፈለግም። እዚህ መቀመጥ ይችላል። እዚህ ጋር መሆን ትችላለህ። ቆይ ሁላችሁም ናችሁ? እንዴት ታችሁኝ የምትነሱት? አይ ሰላሳ ደቂቃ ቶሎ ፏ ርገናት እንመለሳለን። እነሱ ይጠቡ አንተ ደግሞ እኔ ብቻዬን እንዳልሆን እዚህ አብረህኝ ትቀመጣለህ። ሉሌ ሉሌ፣ ቆይስ ምን ይታወቅ ከሁለት አንዱ ሲጠሩ የሰማው መስሎኝ። ምን ነው ተሳሳትኩ እንዴ? አይ አልተሳሳትኩም። አለቃ እና እንዴ ዳ ቢትኛ እንጠፍ ተጫውቱ። እናንተሽ ስራ እንዴት ነው? ስራ ምንም አይልም አሪፍ። በቀን ምን ያህል ትሰራላችሁ? ተሰራላችሁ እኛኮ ቅጥሮች ነን የዛን ያህል አይደለም ግን ያው ቲፕ ምናምን አይጠፋ። በቀን ምን ያህል ቲፕ ታገኛላችሁ? መቶ ሁለት መቶ ማናት። ይገርማል። ምኑ ነው የሚገርመው? በዚህ ልክ የኑሯችን መራራቅ ነው አይገርመኝ? ይገርማል። ዛሬ ጠዋት ጓደኞቼን አግኝቻቸው ነበር፣ ሻይ ቡና እንባባል ብያቸው፣ ገና ቁርስ ሳንበላ ለሻይና ለቡና የወጣ ነውን ወጪ ሳስበው ነው ይገርመኝ። በጣም ነው የሚገርመው። በዚህ ልክ የኑሮ ልዩነት በጣም ነው የሚከብደው። አይ እኔ ግን፣ እሱም ማለት ያረለኝ የቦታው ልዩነት ነው የገረመኝ። የምን ቦታ? አንተ ብዙ ሺህ ብር የጠጣውን ሻይና ቡና እኔ እዚህ መቶ ብር እንኳን ሳይሞላ ላዝልህ እችላለሁ። ብርጭቆ ብቻ ተቀይሩ። ግን ደግሞ ሁለት አንድ አይነት ነገሮች ቦታቸው ብቻ ስለተለያየ እንደዚህ ዋጋቸው መራራቁ በጣም ነው የገረመኝ። እዚያ አካባቢ የሚሸጠውን ሻይና ቡና እንኳን ቀምሻ አላውቅም። ጣሙ ግን አንድ አይመስለኝ። ከፈለክ ላዝልህ እችላለሁ። አይ አይ፣ ይቅርብኝ በነገራችን ላይ አንድ ማወቅ ያለብህ ነገር ሀብት በምን መንገድ እንደሚመጣ ይታወቃል አይደል? ለመሆኑ ፍቅረኛ አለ? አዎ፣ በጣም ወዳት ፍቅረኛ አለች። አብሮ ለመሆኑ ፍቅር ብቻ በቂ ነው ብላ ታስባለህ? ብሮ ጨርሰናል። በጣም ፈጣኖች ናችሁ። መልሶ የእናንተ ነው። ፈታ በሉበት እና ደግሞ አንድን ሰው ወንድም ለማለት ካንድ አባት ወይም ካንድ እናት መወለድ አለበት። በሉ መልካም ቀን። አራ አረጋጉት እንጂ ልጅ እኮ የሀብታም ልጅ ነው። ከቤተሰቦች የሚያመጣትን ሳንቲም ለቃቅሞኛ ለጉር ጉራውን እየነፋ ነው። ደግሞ እኛ ከእሱ አስር እጥፍ እጅ እንሻላለን። አያብርሽ፣ አንቺ እኮ ማለት እኮ ታጥቦ የተቀሸረ አንደኛ ደረጃ ድሀ እኮ ነሽ። አቢቲ፣ ነግሬያለሁ ባትጀምሪኝ ጥሩ ነው። እውነቴን እኮ ነው፣ የድሃ የተባለ ነገር ሁሉ አንቺ ጋር አለ እኮ። መማል ነው ደግሞ ይሄ አያብርሽ። እስኪ ራስሽን እንጂ፣ ጠቅስ ያለው አንቺ ጋር፣ ቅጥነት ያለው አንቺ ጋር፣ ኤክስፖርት ስታንዳርድ ድሃ እኮ ነሽ። ከአንተ ጋር ምን አከራከረኝ ዱሌ። እንዴ፣ በሀሳብ ወዴት ሄደሽ? ኧረ ምንም፣ እንዲሁ የልጁን ነገር እያሰብኩኝ እኮ ገርሞ ነው። ምንም የሚያስገርም ነገር አለው? ይሄ እኮ የተለመደ ነገር እኮ። እማዬ፣ ግን ቀስ እያልሽ የምትወበጫቸው ጨዋታዎች በጣም ነው የሚለዩት እኮ። በጣም ያስቀለን፣ በጣም እንጂ። እናቴ፣ ግን ወጣት እያልሽ ፍንዳታ ነበርሻ። አሁን ላይ ባለፈው ነገር ከእናንተ ጋር እየሳኩኝ ነው ወይስ በራሴ እየሳኩኝ ነው? ግራ ገባኝ እኮ። አይ እየሳቅንበት ነው እንጂ የምን በራስ ላይ መሳቅ ነው? በቃ ማየቴው ከዚህ በኋላ እኮ የምትቀይሉ ነገር የለም። አለ ግን ሮሚዬ የሮዚ አባት የት ነው ያለው? የሮዚ አባት እሷን አርግዣ እያለ ነበር የተለያየ ነው ማለቴ። ከጓደኞቹ ጋር ሕይወቱን ለማሻሻል በቃ እንደወጡ የቀረው ሮዚን እርጉዝ እያለው ነበር። በጣም ያሳዝናል። በጣም ባለበት ሰላም ይሆን? ወጣትነት ቀላል ነገር አይደለም። ሮዚም ሰብለም በቀላል ነገር መሸወድ የለባችሁ። አንችን→አንቺን የመሰለች ጠንካራና መካሪ እናት እያለችን ማ አጉል ቦታ እንወርቅን። ብልጥ ከሰው ስህተት፣ ሞኝ ደግሞ ከራሱ ስህተት ይማራል ይባላል። ሴት ልጅ ስትፈጠር ሞኝ ነው የመፈጠር እድል የላትም። በቃ ያላት እድል ብልህና ብልጡ ነው መፈጠር ነው አለቀ። አውሮሚዬ ሰብሊ የስራ ባልደረባ ኮዚ ሰፈር መጣ፣ ካላገኘሽ እያለች ላገኛት ነው። እስክመለስ እንዳትሄጂ እሺ። ቶሎ መጣለሁ። እሺ። አንዱ እኔ ራሴ ቡናው ላፍላው እንጂ እሷማ ትታ ሄደች እኮ። አዲስ ፍቅር ያመናቅር አሉ። ምንድን ነው ብ አረ፣ ሮምዬ ምን አልኩኝ? ምንም አላልኩም። ሰብለ የሆነ ነገርማ ብለሻል። ቆይ ምንድን ነው የተናገርሽው? አይ ምንም አላልኩም። ሮምዬ የሆነ ነገርማ ብለሻል። አሁን ለምጠይቅሽ ጥያቄ አይን አይኔን እያየሽ መልስ ትመልሽልኛለሽ። ምንድን ነው የምመልስልሽ ሮሚዬ? እኔ የምታወሪው ነገር እኮ ምንም አልገባኝም። እሺ እሺ፣ ሮዛ ፍቅረኛ ይዛለች እንዴ አራላያዘችም ሰብለ፣ አይና አይኔን እያየሽ መልሽልኝ። ሮዛ ፍቅረኛ ይዛለች ወይ? አረ አልያዘችም። እየዋሸሽ ከሆነ ግን የጓደኛሽ ሕይወት እየተበላሸ እንደሆነ አውቂ፣ እኔንም እያሳዝንሽኝ እንደሆነ እንድታቂ። ሮሚ ግን ሮዚ እንደነገርኩሽ ማወቅ የለባትም ድሮውንም ገብቶኝ ነበር ፍቅረኛ ይዛለች ሄደ ሆይኔ እንዴት እንደዚህ ስታደርግ ዝማልሽ ሽልትኝ ትችያለሽ? እኔ ግን ሮምዬ የቻልኩትን ሁሉ ሞክር ያለው። ምንድን ነው የምትሞክሩ? ይሰብለ እንዴት ልጅቷ ህይወቷ ሲበላሽ እያየሽ ዝምት ያለሽ? ሮምዬ የልጅሽ በደንብ ታቂዋለሽ። አንድ ነገር ላይ ድረቅ ካለች እንደማትመለስ እና እሺ እንደማትል ማለቴ እኔ የቻልኩትን ሁሉ እኮ አድርግ ያለው። ለአንቺም ለመናገር ካሰብኩ በጣም ቆየው ግን ደግሞ የሮዚን ጓደኝነትና እህትነቷን እንዳለ ጠው ፈራሁ። ቆይ መሽናው ልትነግሪኝ የነበረው? ዲቃላዋን ይዛ ከመጣሽ በኋላ ልትነግሪኝ የነበረው? ደወይ ሲያግል ቃቁራኛ ስትሆን ልትነግሪኝ የነበረው? ቆይ መሽናው ልትነግሪኝ የነበረው? ታዲያ እኔ አንቺ ልፋትና ደካም በደንብ ይገባኛል ኖሚ። ግን ደግሞ ምንም ማድረግ ስላልቻልኩ ነው። በፍጹም በፍጹም፣ ሰብለ የኔን እናትነት አልተረዳሽም። ተረጀም እንደዚህ፣ አጥኝም ነበር። ገና ብዙ ርቀት አልተጓዘችም። ሩሚዬ፣ አሁንም ቢሆን ደርሰሻል። ማስቆም ትቻያለሽ። ልጁ ማን ነው? ልዑል ነው። ምን ልዑል? ጭራሽ ልዑል? ያዘገየው በጣም ይቅርታ፣ ግን ደግሞ ምንም ማድረግ ስላልቻልኩ ነው። እባክሽን ሮምዬ፣ ከኔ እንደ ሰማሽ ባታቅ፣ በጣም ጥሩ ነው። አታስቢ፣ ምንም አታውቅም። ስለ ነገር ሺህ ነገር ሁሉ በጣም አመሰግናል።